እንግዲህ ፍፄና ስምረት ተጣምረዋል፣ ተዋደዋል፣ ተፋቅረዋል በሚል ፍራንክ ሀይሚ ዛሬ መታቀውጠዋለች ማለት ነው። እንደምታታ የሚደግሙ ዛሬ ምርድ የምቅሉባታል የኔ ቅመ ሁሌ የመረብሽ እንዳያችሁን ነው። ጣት ተክላ አይታችሁታል። አሁን ደግሞ እንደዚህ በቪዲዮ መጣለች ማለት ነው። የኔ ቅን የኔ ዋ የኔ ምስኪን እንደምታት እንግዲህ የሰውን ቻናል ለማሳደግ ነው የሮጠች ያለችው ማለት ነው። ባልና ምስክ አንድ ዋ ይቀዳላሉ። ባልየ ሌላ ቦታ፣ እሷ ደግሞ ሌላ ቦታ ነው ዛሬ ዋሉት ማለት ነው። እንደምታት እንግዲህ በአንድ ድንጋይ ሁለት ወፍ ነው በአንድ ላይ ነው ሁለታቸውን ፍራንክ ያደረገቻቸው። በመጀመሪያ ማንም ፍራንክ አደረገች። ፍፄን ማለት ነው። ፍፄ ምንድን ነው ያለው? እኔ እህቷ ነኝ አለ። ጨነቀው እኮ እንዲ። እኔ እንደዛ አይነት ነገር ላይ ያልሆንም አለ። ምን ይበል እንዲ፣ የሆነ ውዝግብግብ ነው ያለው እና ፍፄ አይናፋር ነው፣ አህረሷ እንደዚህ አታደርገውም አለ። ራስም ተቀይሮብሽ ነው ምናምን ብቻ ብዙ ነገር ብሎ ሀይሚን ለማስተካከል ወይ ደግሞ በቃ አታፈቅረኝም እንድትለው አታፈቅርም እንድትለው ፈልገው ማለት ነው። ብዙ ነገር አለ ብቻ ማለት አትወደኝም አትወደኝም አለ እና ከዛ ደግሞ አትወደኝም ሳይሆን የፍቅር ምናምን የሚባለው ነገር እኔ ጋ ታስብም። ብቻ ግን በጣም ነው ያሳቁኝ። ከዛም ደግሞ እንግዲህ ስምረት መጣ እንዳያችሁት ከጭጓጓ ምናምን ነገር ብለው በመጨረሻ ሁለታቸውም አይፋቀሩም ምንም ማድረግ አይቻልም። ሀይሚዬ ግን ትችያለሽ፣ እግዚአብሔር በጣም ጎበዝ ልጅ ነሽ ሁለታቸውን ፍራንክ በማድረጓ ተገርምሚ ያለ እውነት ለመናገር በመጀመሪያ ፍፄን፣ ከዛ ደግሞ ያው እንግዲህ ለሁለቱ ነው ደግሞ ስምረት ነው ማለት ነው። ሰላም ሰላም! ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝተረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርዞ እንግዲህ ቅመማችን ዛሬ እንደምታዩት በስምረት ቤት ተገኝታለች ማለት ነው የኔ ውድ ነገር ወይኔ ዛሬ እንዴት እንደሳቅኩኝ የምር ደስ የሚል ቀን ነበረ። እንደምታውቁት እንግዲህ ያው ስምረት ምንዋነች? የባሏ ምንድን ነች? የባሏ እህት ከዛ ምንዋነች? እናንተ ተወቁ እንግዲህ። ብቻ ግን እንደዚህ የሚል ቀን ነበረ ማለት ነው። ቤኪ ድረስ ነው ያልኩኝ እኔማ። ወይኔ ጉዴ ዛሬ ብቻ ታፈቅራለች ልበለው ብላ ሀይሚ ራሱ ተሳቃ ነበር። ታፈቅራለች ብለው ምናምን ነገር ብላ እንግዲህ ብቻ ግን አድርገዋለች ማለት ነው። መጨረሻም ፍራንክ ነው እንዳያችሁት፣ ያው ፍራንክ ስለ ትናንቱም ሀይሚ የትንሽ ነገር አውርታለች። ብቻ ግን የኔ ቅመም ዛሬ እንደዚህ ስለመጣሽ በጣም ደስ ብሎኛል። ሁላችሁ እንግዲህ ሀይሚ የተገኘችበት ቤት ያው ስምረት ሁላችን እናቃታለን። ደስ የምትልጅነች ስምረትን ሰብስክራይብ አድርጋችሁ ሀይሚን ማስደስቷት ማለት ነው በሀይሚ ሸርት ተደርጓል። አገኘውሽ ብላት አለች። እንግዲህ እንዳውላችሁም ቢሆን ሀይሚዬ፣ የእኔ ቆንጆ፣ የኔ ቆንጅዬ፣ የኔ የሚጣሚት ጥኮናት ገና። እና ግን አንደበቷ በቃ ትልቅ ነው። እግዚአብሔርን ምንድን ነው ያለው ፍፄ? ገና አለ። ኧረ ፍፄ እዚህ ጋ ወዛገብከ እንዴ? ሩጣ ብጠግብ ፈልጋት ነበር። እንዲህ ለውላ ማረኝ ማለት ከአጠገብ ለውላ መሰለኝና ገና አለ ሩጣ አልጠገበች ምናምን አለ ማለት ነው። እና ግን ልቧ ትልቅ ነውና እንግዲህ ስምረት እጁን አይታችሁታል እንት እያለ ሲወራ እንደነበረ እንግዲህ ዲዲ ቪዲዮ ስታይ በኋላ እንዳይደብርሽ እኔ የሰፈር ሄድነሽ እወድሻለሁ እና ሲል ፍቅሯን ገለጸላት ሀይሀይሚ በቃ ደግሞ እንትናን ስምረትን ማለት ነው የሰፈሩ ሰው ምናምኑ ላይ እያወራረ ሲባል ምንትዝ እንዳይታቃላችሁ። ሰፈር ላይ የሆነ ሰው ጋር ወይ ከተፋቀራችሁ ወይ ደግሞ የሆነ በቃ አለ አይደል፣ የሆነ ወሬ ከተናፈዘ በስማ መውጣት መግባት ነው ሚያቀጣቸው እና የሆነ የትምህርት ቤት ላይፍ እና የሰፈር ላይፍ የሆነ እንደዚህ አይነት ነገር አለውና ሰፈሩ ላይ በደንብ እየተወራ ነው ምናምን። በሆነ ሰውስም ነው የሚጠሯችሁ። ሴትም ከሆነች በሴቷ ስም ይጠሯታል። ማን ነው? በወንዱ ስም ወንድም ከሆነ በሴቷ ስም ነው የሚጠሩት። ና ብቻ የሆነ ደስ የሚል ነገር አለ እውነት ለመናገር። ና የኔ ቆንጆ፣ በጣም ደስ የሚል ቀን ነበረ። ያው እንግዲህ ፍራንክ፣ እውነት ለመናገር አንዳንድ ፍራንኮች ደስ ይላሉ፣ አንዳንድ ፍራንኮች ደግሞ ያው ለህይወታችሁ ዋጋ ያስከፍሏችኋል፣ ግን ደግሞ ያስተምሯቸዋል። የትኛው ፍራንክ አስተማሪ ነው? እውነት ለመናገር ሰው ግን የትኛው ነው ነገር እንዳስተማሪ አድርገንና እንደ መልካም አድርገን ካየ ነው ያስተምረናል ግን ሁሉም ሰው እንዳቀባበሉ ነው እንደ እይታችንና እንዳቀባበላችን ነው የሚሆነው ምንም ነገር ስናይ በመጥፎ በኔጌቲቭ የምናይ ከሆነ ምንም ትርጉም የለውም ስናይ ደግሞ በኔጌቲቭ እንትን ብለን ተርጉመን ካየ ነው ደግሞ ኔጌቲቭ ይሆንልናል ማለት ነው። ስለዚህ ኔጌቲቭም ፖዚቲቭም የምናደርገው እናደርገው አንዳንዱ ነገር እኛው ራሳችንን ተጎጅ የሚሆነው ፕራንክ የሰራው ሰው ወይ ደግሞ ፕራንክ የተደረገው ነው እንጂ ለተመልካች ምንም አይነት ጉዳት የለውም። ግን ብዙ ጊዜ ምንንጨረጨረው ምናምን ምንናደደው ምንበሳጨው ግን ተመልካቾች ነን እና አንዳንዴ ይገርመኛል። ምንድን ነው ግን ላለው ማለት ያ ሰው የሆነ ሰው በቦታው ላይ ቆመው ሰው እንደዛ ሳይሆን ለምድኛ እንደዚህ ምንሆነ ብዬ አስባለሁኝና፣ ብቻ ግን ዛሬ በዚህ መልኩ እንደዚህ አምሮ ብሽ ስለመጣሸኒ ቆንጆዬ ደስ ብሎኛል። እንዲሁም ፍፄ ጋር ደግሞ በመሆኑ ደስ ብሎኛል። እንዲሁም ስምረት ጋር በመምጣትሽ በጣም ነው ደስ ያለኝ። የምር ስምረት ጋርም በመምጣቷ እንዲሁም ስምረት ቻናል ላይ በመገኘቷ በጣም ደስ ብሎኛል። የኔ ቆንጆ፣ የኔ ትንሽዬ፣ የኔ ቅመም በቃ መልበልሽ፣ የኔ ንጹህ ልብ። እግዚአብሔርን ንጹህ ልብን አላት። በጣም የሰው ልጅ ምንም ሊኖረው ይችላል ግን ንጹህ ልብ እንደማግኘት ወይ ደግሞ ንጹህ ልብ እንዳለው ሰው የሚያስቀናኝ የሚያስደስተኝ ነገር የለም እና ንጽህናሽን፣ የንጹህ ልብሽን ፈጣሪ አይለውጥብሽ አይቀይርብሽ እላለሁ። በተረፈ የኔ ወዶች ሀይሚን ሁለት መቶ ኬ አስገቡልኝ ብቻ እኔ ደግሞ አንድ ሺህ አስገብታችሁኛል። በጣም አመሰግናለሁ። እሺ የኔ ወዶች በጣም ነው የማመሰግናችሁ። አሁን ኬክ ልቆርስ ነበር ግን ይቅርብኝ አይደል? አዎ። እና ለማንኛውም እግዚአብሔርን አንድ ሺህ የገብቸው ሳይሆን በጣም ደስ አለኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። እኔ ምንም ቃል የለኝም። የምሬ ነው እግዚአብሔርን በቃ ምርጥ ሰዎች ናችሁና እግዚአብሔር ምርጡን ነገር ሁሉ ለእናንተ ይስጣችሁ። ሌላ ምንም ልላችሁ አልችልም። ፈጣሪ መልካሙን ነገር ወደ እናንተ ያምጣላችሁ። መልካም ጊዜ ሁላችሁ በላቤዶስ እስክንገናኝ ባይ